ያዚህላትን አቅም አግዝፎ የማየት ችግር በማህበረሰብ ውስጥ አለ። አሁን እኔ ምናላቸው ከነሱ በላይ ኮንስፓየር አድርጓል ብዬ ነው የማስበው። በዚያ ደረጃ ሴራ ያስባሉ ብዬ አላስብም። ከዕለት ተዕለት እንቅስቃሴ በተለይ አሁንማ የለም። ከዕለት ተዕለት አክቲቪቲዎች ወጥተው አት ላርጅ ስኬል ቆይ ከሌን ባህር ዳር እንላከው ከሌን እንዲላከው የሚል ቁጭ ብለው አስልተው የሚሄዱበት ነገር የላቸው። ዜሮ አይኪዩ ነው እየተንቀሳቀሱ ያሉት ሁለተኛ፣ እነዚህን ሰዎች እኮ አንድ ሲደመራ አንድ ያስተማር ናቸው። እጃቸውን ይዘን አንድ ሲደመራ እንዲያስተማር ናቸው። ኮካኮላ ማለት ጥቁር ነው፣ ፋንታ ማለት ቀይ ነው። ስለዚህ ፋንታን ስትሰጡት ስታዙ፣ ቀይ ያዝብላችሁ ዘዙ ብለን የነገር ናቸው ሰዎች ናቸው። እነዚህ ሰዎች 27 አመት የመሩት እነዚህ ሰዎች ናቸው አ 27 አመት ምንም፣ እንዴት ነው ያባታ ነው መሳሪያ ምናምን ነገር ያነሳው አለኮ ምንም ጥያቄ የለውም። ያመደብ ግን አንደርማይን ማድረግ ደግሞ ግፋችንን እንዳያራዝመው ነው የምፈራው። ነው አሁን ይኸውልህ የ ስለ ሴራ ስላሰብን፣ ስለ ሴራ ስናስብ ቁጭ ብለው አይ መዳኛችን መንገድ ኢትዮጵያዊነትን ማራገብ ነው ኢትዮጵያዊነትን ስናራግብ ደግሞ ለማ መገርሳን ባህር ዳርን ላከው፣ እንዲህ ብለው እኛ እንደምናስበው ያስባሉ ብሎ ማሰብ ትክክል አይደለም ነው።